ሰላም፣ ጤና ይስጥልኝ ውድ የሶስተኛ ክፍል ተማሪዎች፣ የዛሬው መወያያችን የዚህ ምዕራፍ የምዕራፍ ዘጠኝ ማለት ነው ማጠቃለያ መልመጃም በመስራት ይህን ምዕራፍ እንሰናበታለን ማለት ነው። የዚህ ምዕራፍ ወይም የምዕራፍ ዘጠኝ ማጠቃለያ መልመጃ እንደሚከተለው ይሆናል። በዚህ ምዕራፍ ላይ የመጀመሪያው ጥያቄ የሚሆነው እዚህ ጋር እንደምታዩት በዚህኛው በአንድ ረድፍ ያሉት ምስሎች ናቸው። በዚህ በሁለት ረድፍ ያሉት ደግሞ የምስሎቹ ምጥጥናዊ መስመር ብዛትን የሚያሳዩ ናቸው እና እንድናዛምድ ነው የሚጠይቀን። የመጀመሪያው ይሄ የልብ ምልክት አለ እዚህ ጋር የምታዩት ይሄ ልብ ምልክት ስንት ምጥጥናዊ መስመር ይኖረዋል ስንል፣ እስኪ እኛ ራሳችን አንድ እንዲህ ብናሰምርና እንዲህ አንድ ብናሰምር፣ አሁን አያችሁ በግራና በቀኝ ያሉት ተመሳሳይ ነገሮች ናቸው። አንዱ በአንዱ ላይ መደረብ ይችላል ማለት ነው። ሌላ አማራጭ አለን። አንድ ምጥጥናዊ መስመር አገኘን ማለት ነው። እንዲህ ባሰምር ግን ይህ የታችኛው መጥቶ ወደ ላይኛው እጥፍ ቢል አንዱ አንዱን አይሸፍንም። ምጥጥናዊ መስመር ምጥጥናዊ ምስል የለም ማለት ነው። ምጥጥናዊ ምስል ከሌለ ምጥጥናዊ መስመር የለም ማለት ነው። ምናልባት ምናልባት አሁን ይህ የምላችሁ ነገር ምን እያለን ነው ብላችሁ ግር የሚላችሁ ካላችሁ ከክፍል አንድ ጀምሮ የሶስተኛ ክፍል የዚህ ምዕራፍ ከክፍል አንድ ጀምሮ ያሉ ውይይቶችን በደንብ ካላየዋችሁ ካልተከተላችሁኝ እዚህ ፓርት ላይ ገና እየተካሁን እዚህ ይህን ቪዲዮ ለመጀመሪያ ጊዜ የምታዩት ካላችሁ የማወራችሁ ነገር ላይገባችሁ ይችላል እና ወደኋላ ያሉ ክፍሎችን እንድታዩ ጠይቃለሁ። ስለዚህ አንድ አንድ ምጥጥናዊ የሚል አንድ ምጥጥናዊ መስመር የሚለው ለመልስ ይሆናል። ወደ ሁለተኛ ስሄድ እንዲህ ባሰምር፣ አያችሁ ከላይ እና ከታች ያለችዋ ተመሳሳይ ናቸው። አንዷ መታጠፍ ብላ ክድን ብታደርገው እኩል ናቸው። እሺ አንድ ሌላም አማራጭ አለኝ። እንዲህ ወርታች ባሰምር፣ በግራና በቀኝ ያሉት ነገሮች አያችሁ ተመሳሳይ ነገር አንዷ መታጠፍ ብላ እዚህ ላይ ብትለጠፍ ሌላ የለም። ስለዚህ ሁለት ምጥጥናዊ መስመር የሚለው ይሄ ይሆናታል ማለት ነው ነ ወደ የትም ባሰምር ተመሳሳይ ነገሮችን ላገኝ አልችልም። አሁን እንደዚህ ባሰምር፣ ከላይና ከታች ያለው ነገር ከመስመር በላይና ከመስመር በታች ተመሳሳይ ነገሮች አይደሉም። ሌላ አማራጭም ብፈልግ አይሆንም፣ ስለዚህ የለውም። ምንም ምጥጥናዊ መስመር የለውም የሚለው ሀ መልስ ሊሆን ይችላል። ወደዚች ስመጣ ደግሞ ተመልከቱ፣ እንዲህ ባሰምር። በትክክል ያው አልሰሙ ትንሽ ጣቴ እየወፈረ እንዲህ ባሰምር ከላይና ከታች ያሉ ነገሮች ተመሳሳይ ነገሮች አሉ። እሺ፣ ይሄን ትቼ ደግሞ እንዲህ ባሰምር፣ ይሄን ትቼ ደግሞ እንዲህ ባሰምር እያልኩ ብዙ አገኘው ማለት ነው። ከሁለት በላይ መጠጥናዊ መስመር ያው። እሺ ቀጣዩ ጥያቄ እስከ አራት ድረስ ባዛም፣ አምስተኛው ጥያቄ ከሚከተሉት የእንግሊዝኛ ፊደላት መጠጥናዊ መስመር የሌለው ይላል። የሌለው እሺ፣ ሀ ዲ የምትለው አለው። እንደዚህ ብታሰምሩ ከላይ እና ከታች ያለችው ኦ የምትለዋ ብዙ አሏት። እሷ እንደውም ነፍ። እሺ ቲ አለ እንደዚህ። ኤስ በግራና በቀኝ ኤስ ግን አይሆንም። እንዲህ ብላችሁ እንዳትሸወዱ። ከላይ ያለችዋን አጥፋችሁ በትልቁ ላስቀምጥላችሁ እስኪ ኤስን እያችሁ አሁን እንዲህ ብላችሁ ልታስቡ ትችላላችሁ አሁን አስቡት። ይህ ከላይ ያለው ምስል እጥፍ ብሎ ወደ ታች ቢመጣ እዚች ላይ አይደረብም፣ ወደ እዚችኛዋ ነው የሚዞረው። አይነት ነገር ነው የሚሆነውና አይሆንም ማለት ነው። ሰው መልሳችን ማ ይሆናል፣ ይሆናል። በሚከተሉት ምስሎች ላይ በትክክል ምጥጥናዊ መስመር የሚያሳይ የትኛው ነው? እሺ ሀመር ውሃ ላይ እዚህ ላይ የስ አምሮዋ በትክክል ምጥጥናዊ ምስል ያሳያል። እሺ ሀ አይሆንም። እስኪ እንቀጥል። ለም አይሆንም። ምንም አይሆንም። እሺ ሰባተኛ ስለዚህ አምሮ ስለዚህ ሰባተኛ ከሚከተቱ የእንግሊዝኛ ፊደላት ምጥጥናዊ መስመር ያለው የትኛው ነው? ምጥጥናዊ መስመር ደብሊው ምጥጥናዊ መስመር አለው እንጂ ደብሊውን በትልቁ አድርገው ዋው ደብሊው ፒን፣ ግን ብሞክራት፣ አሁን ፒ እንደዚህ እንዴት አድርገን ልንከፍላት እንችላለን? አረን እንዴት አድርገን ልንከፍላት እንችላለን? እንደዚህ። ከዛ በኋላ ከላይና ከታች ያሉ ነገሮች አንድ አይነት ናቸው አይደሉም? ስለዚህ ደብሊው እሺ፣ እንቀጥን ከሚከተሉት ምስሎች ሁለት ምጥጥናዊ መስመር ያለው የትኛው? ይሄው፣ እንደዚህ ብናደርገው ከላይና ከታች ያለው ወይም ደግሞ እንዲህ ብናደርገው ከግራና ከቀኝ ያለው። እሺ፣ ሌላ እቺ ያው ወልጋዳ። እሺ፣ ወይም ደግሞ እንደዚህ ሀና ሐመሯ ሁለት ምጥጥናዊ መስመር አለው። ሌሎቹ ይሆኑ። እሺ፣ ዘጠነኛ እያንዳንዱ ምስል እንዴት እንደተንቀሳቀሰ ለዩ። ባዶ ቦታው ላይ ማንሸራተት፣ ማንጸባረቅ ወይም ማዞር በማለት እንጽፋለን ማለት ነው። እሺ፣ አሁን ይቺ ማንኪያ አያችኋት፣ አንድን ነገር እንዳለ አሁን እዚች ጋር ኩባያ ያለች ብያችኋለሁ። ገፋ ባለችበት ሸርተት ሳደርጋት መታ እዚህ ጋ እና አሁን እቺ ማንኪያ ባለችበት። ስለዚህ ማንሸራተት በሚለው ይወከላል። ይሄን ወንበር ተመልከቱ፣ ዙሯል። ይሄ መደገፊያው ከላይ የነበረው እግሮቹ ከታች የነበሩት ነገሮች ይሄው መደገፊያው ወደ ጎን ሆኗል፣ እግሮቹ ወደዚህ ስለ በመዞር ማለት ነው። ይሄ ደግሞ በማንጸባረቅ መካከል ላይ መስታወት እንዳለ አስቡት። እና መስታወት አለ መካከል ላይ፣ ልክ መልካችሁን ስታዩ ብያችኋለሁ። አንድ ሰው እዚህ ጋር መስታወት አለ። ይሄ ሰውዬ በዚህ በኩል በመስ አፍንጫ ላፍንጫ ይገናኛሉ መስተዋት ያችሁት እና ይህ አይነት እይታ መንጸባረቅን ያሳያል ወደ ተማሪዎች የዛሬው ውይይታችን በዚህ ያበቃል በምዕራፍ አስር ሰላም ያድርገንና ስለ ልኬት ስለ እርዝመት ስለ መጠነቁስና ይዘት አቤት አቤት ደስ የሚል ውይይት እስከምንገናኝ ወላጅ ቤተሰቦችን አመስግኘ። ቻው